የተጠየካው ተጠየቅከው መለስ ከልኝ እኮ ባጭሩ። ምን ሳና ወንድሜ፣ ተአምር ነው እንጂ መጽሐፍ ቅዱስ አይደለም። መሰረቱ ተአምራት ነው። ይሄ የእመቤታችን ቅዱስ እንግዲህ ተአምራት ነው አይደል? ይሄ ተአምር ነው። ተአምር ማርያም አይደለም ይሄ እኮ ተአምር ነው እኮ ነገርኩ እኮ አሁን። የእመቤታችን ከኢየሱስ ክርስቶስ ጋር ነበረች ቀድማም፣ አሁንም ከውልደቱ እስከ ፍጻሜው ድረስ፣ እስከ ሞት ድረስ ስለዚህ እመቤታችን ቅድስት ግማራት ይዳኔ ሙላት አብሮ ስለመኖሩ አይደለም። ይደንቃል ወይ ይሄ ይደንቃል። ለምንድን ነው የማታዳምጠው ነው? ተረጋጋ። ዝም ብለህ ሰው አታድክም እንጂ ደህና ይዘናል እኮ ምን ሆነዋል። እየጠየቀ ያለው አንድና አንድ ጥያቄ ነው። እኛ የተጠጋ ነው አምላካችን ነው አዋቂ። ለአንተ ሊገልጽልህ መጥቷል እግዚአብሔር። የእውነት በቅንነት ከሰማኸኝ ከጌታ ኢየሱስ ክርስቶስ ውጭ የትኛውም የምድር ፍጡር ጌታ እግዚአብሔር የፈጠረው ምንም አያመጣል። ለሰው ልጆች ብቻውን የሞተሱ ነው። እንትን አመጣለት እንትን አወሰደለት የሆነ የልጅ ጨዋታ ሆነ እንዴ! ጥያቄው ይመስለኛል እንደዚህ ነው ሐዋርያትን የጠራው ማን ነው? እስቲ ወንድማችን ነው የሚለው ጥያቄው በርካቶ በርካቶ እኮ አስቼ፣ በጣም ጥሩ ሄደን መሀል ላይ ድብልቅ ይልበታል። ለምን እንደሆነ አላውቅም። መልካም እኮ እየተጓዘ ነበር። ጥያቄ ጥሩ ነው። ኢየሱስ ክርስቶስ ባለበት እመቤታችን ነበረች። ስለዚህ በዛ ቦታ ላይ ታሪክ እመቤታችንን ታሪክ ነው እንግዲህ የሚተርከውና በእመቤታችን ታሪክ ውስጥ የለም ገብቶኛል። እናቱ ናት። በሱም እጅን ያደገችው ያደገችው አትበላ ያሳደገችው ያደገው ነው ያልኩትኝ እን በሱ እጅን ያደገው ልክ ነው። ያደገችውም እኮ ብለህ ብትል ምን ጌታ ነህ? የሷን ያሳደጋት ከማጸም እኮ የሰራት ነው እውልክ ነው ግን ለማለት የፈለግኩት እሩ የተጠራው በእመቤታችን መሆኑን አትርሳ። በድንግል ማርያም ነው የመርካቶ እንድትመልስ ነው አንተ እንድትመልስ ነው መርካቶ ማለት። ውይይቱ ጥሩ እንዲሆን ሌሎችም ሰዎች ስድስት መቶ ሀምሳ ሰዎች ስላሉ ማለት ነው። የኤርሚም ወይም ደግሞ የእህታችንም ጥያቄ ሐዋርያትን ለዛ ለልዩ አገልግሎት የጠራቸው ማነው ቅዱስ ድንግል ማርያም ናት ወይስ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው? የሚለው ስ ይህን መልስ እኔ ልነግርህ የምፈልገው ኢየሱስ ክርስቶስ ባለበት እመቤታችን አለች ብያለሁ፣ አለች ብያለሁ። ለው ልኮ ተማመንኩኝ። ጥሪውን ግን የጠራቸው ማን ነው? ሐዋርያ በቦታው ላይ መጥራቱን እኛ ታሪኩን ገድሉ ላይ ነው አ ያየሁት። መጽሐፍ ቅዱስ ላይ በቅድሚያ በሐዋርያትን የጠራው ማን ነው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያቱን የጠራው እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። በቃ አሁን ወንድማችን ደግሞ እያሳየ ያለው ማለት ቅድስት ድንግል ማርያም ናት ይላልና እና ይሄ አይጋጭም እያለ ነው። እስኪ አሁን መልስላቸው። እንዳይጋጭ የሆነው ልንገርሃ፣ እመቤታችን ጸጋ የሞላት ናት። አሁን በወቅቱ እሷ ከሐዋርያቶችን ከያሉበት አብራ ስለምታገለግል ጠርታ ከሆነ ያንን በድርሳን ጸሎቱ ላይ ተመዝግቦ ከሆነ በዛ መመዝገብ ይችላል። ነገር ግን ይህን ክል አምላክ ናት ቅድስት ድንግል ማርያም ፈጣሪ ናት ያለ ሰው ካለ እዚህ ጋ ጥያቄ ያጠይቀናል። እሷ የተባለችው እዚህ ጋ ምንድን ነው ተአምር ማድረግ እንደምችልና እንዲ መርካቶ ጥሪን ቀላል ነገር አድርገው ነው። ቆይ ይቅርታ አድርግልኝ ለሐዋርያት ጥሪን ቀላል ነገር አድርገው ነው መለኮታዊ ተልእኮን የተሰጣቸው ይለ ከአብ የተቀበልኩትን ነው ለእናንተ የምሰጣችሁ ብሎ እና ይሄ እነዚህን ሰዎች ራሱ እኮ አብ አንተ የሰጠኝን ነው ያለው እና የመረጣቸውን መምረጡን ቀላል አድርገው ነው መርካቱ ታዲያ በሰው ነው የተመረጡት ሐዋርያት በሰው ነው የተመረጡት